ህገ መንግስት የሚባለው በአማራ ጠልነቱ የሚታወቀው ህገ መንግስት ነው። ስለዚህ ፋሽስት ጣሊያንም አብይ አህመድም እኩል እኩል ሀገር አፍራሽ አማራ ጨፍጫፊዎች ናቸው። ይህ በታሪክ ቁልጭ ያለ በእውነት ውስጥ በዓለም ውስጥ የሚመሰከር ሀቅ ነው። ስለዚህ ይህንን ጭፍጨፋ ይህንን ፋሽስት አባቶቻችን እንዴት አሸነፉ ብለን መመለስ ያስፈልጋል። ወደ እነሱ ልዕልና መመለስ ያስፈልጋል። ፍጥረቱን ያሸነፉት በአንድነት ነው። መሪን በማክበር ነው። የሚኒሊክን ጥሪ ያከበረው አማራው ብቻ አልነበረም። ከደቡብ እና ከኦጦና ከአዲስ አበባ ዙሪያ ባልቻ አባ ነፍሶ የሚመራው ጦር ከፍተኛ ጦር እየመሩ የመጡት የሚኒሊክን የንጉሳቸውን ጥሪ ተቀብለው በዛን ዘመን የንጉስን ጥሪ ንጉሱ ምን አሉ ነበር የሚባለው? በዚህ ዘመን መሪያችንን እንድሰማው። የመጀመሪያ መሪው ከፋሽስት አመለካከት ሲጸና ነበር። አሁን አብይ አህመድ የሚሰማው አማራ አይደለም። ኢትዮጵያው ያለኝ ኦሮሞ ይሰማው፣ ትግራይ ይሰማው፣ መሪ የለንም ማለት ነው። ስለዚህ መሪያችንን አሁን ልክ እንዳድዋ ታሪክ መድገም ከፈለግን አዋጁ ታውጇል ዛሬ አይደለም የታወጀው ከሁለት አመት በፊት ወደ መንግስት ጦርነት የገባን ሰዓት አዋጅ ታውጇል ምን የሚል ሀገርህን የሚያጠፋ ባህልን የሚያጠፋ ፋሽስታዊ አመለካከት ያለው አብይ አህመድ ጦሩን አማራ ላይ አዝምቷል ክላሽ አለህ ብቻ አይደለም አማራዊ ስነልቦና ያለው ሁሉ ዘምተህ ከፋን ነው በል ቁም የሚል አዋጅ ታውጇል ይሄን ተግባሩ ያደረጋችሁ ነው፣ እናመሰግናለን። በሁሉም ቦታም ግን ከዚህ በኋላ መሪውን እያከበረ የሚዋጋ ህዝብ መሆን አለብን። እንደነ ምኒሊክ የሚከበሩ መሪዎች አማራዎች ሆኑ አሉ። ምኒሊክ ጥሪ ሲያደርጉ ከሁሉም አማራ ከሚባለው ከጠቅላይ ግዛቶቹ ከሁሉም አውራጃዎች ቅድም እንዳልኳቸው ከሸዋ ብቻ ከ25 ሺህ ጦር በላይ ነው የዘመተው። ከሁሉም ቦታ ግን በየአቅሙ ጦሩን እያሰለፈ አድዋ የከተመ ብዙ ኃይል ያለው አሁንም በየቦታው በየጠቅላይ ግዛቱ ሰፊ ሰራዊት እየተንቀሳቀሰ ይህንን ፀረ ህዝብ የሆነ መንግስት ለመጣል እየታገለ ነው። ይህን ትግል ጫፍ ማድረስ ያለብን በአባቶቻችን መንገድ ተጉዘን ነው። የአባቶቻችን መስመር የአንድነት የአባቶቻችን መስመር የጀግንነትና የወኔ ነው። በዛ ልክ ሆነን አማራን በነበረበት እንላንክ በዓለም አደባባይ ቪቫ ምኒልክ እንደተባለላቸው በዓለም አደባባይ የሚከበሩ መሪዎችን የሚከበር አማራን የሚከበር ባህልን የሚከበር ሰውነትን የምናፈራው በዚህ ትግል ነውና ሁሉም ሰው የሆነ ሁሉ የሚደግፈው ትግል ነውና ለዛ ዝግጁነታችሁ ይህ የመጀመሪያው መሪን ሰምቶ እንደዚህ አይነት ከቶ መምጣት በራሱ አንድ አድዋ ነው። አስ አስረዘምኩ መሰለኝ። አመሰግናለሁ። ጤና ስትልን አድማጭ ተመልካቻችን፣ ከ1888 የዕለቱ መረጃዎችን ይዘን መጥተናል። ቀደም ሲል የሰማችሁት የፋኖ ኢንጂነር አዶናይ ያስተላልፈው መልእክት ነው። ያው እንግዲህ መልእክቱ በዋናነት ትኩረት ያደረገው ህገ መንግስቱን ሽፋን በማድረግ ጨፍጫፊው አብይ አህመድ ለአንዴና ለመጨረሻ ጊዜ የአማራ ህዝብን ለማጥፋት እያደረገ ያለውን እንቅስቃሴና የአማራ ህዝብ በምን አይነት መንገድ መቀልበስ እንደሚቻል ያስተላለፈውን ቁልፍ መልእክት ነበረ የተከታተላችሁት። የአማራ ፋኖ በጎንደር እንግዲህ በተለያየ መንገድ ጥምረት በመፈጸም በአገዛዙ ላይ ከፍተኛ የሆነ ጉዳት ማድረስ ጀምሯል። ይህ ሊበረታታ የሚገባው ተልእኮ ነው። የአማራ ፋኖ አንድነት በጎንደር እና የአማራ ፋኖ ጠቅላይ ግዛት እዝ በጎንደር በፈጸሙት ከፍተኛ የሆነ ተጋድሎ ደብረ ታቦር ከተማ ላይ በአገዛዙ ላይ ትልቅ ኪሳራን አድርሰዋል። በአንድ አትራ ላኪና ጨፍጫፊውም ሰራዊት እንግዲህ በከተማ ውስጥ ሲንቀሳቀስ እርምጃ የተወሰደባቸው ሁኔታ ተፈጥሯል። እነዚህ ሁለት አደረጃጀቶች እንግዲህ በጥናት ላይ ተመስርተው ጠላት ላይ ብቻ ትኩረት አድርገው የወሰዱት እርምጃ መሆኑ ልዩ ያደርገዋል ማለት ነው። ከዚሁም ጎን ለጎን በፋኖ በኩል ምንም አይነት ጉዳት አለማድረሱና እጅግ በጣም አዋጪ ኦፕሬሽን መሆኑ ይህንን ኦፕሬሽን የተለየ እንዲሆን ያደርገዋል። በጎንደር የታየው መሰል አይነት ጥምረት የፋኖ አደረጃጀቶች በአንድነት ሆነው ጠላት ላይ ብቻ አተኩረው የሚወስዱት እርምጃ እንግዲህ ይበል የሚያሰኝና ሊበርታታ የሚገባው፣ መበረታታትን ብቻም ሳይሆን በሌሎችም አደረጃጀቶች ሊለመድ የሚገባው ተልእኮ መሆኑ ሊሰመርበት እንደሚገባ የተለያዩ አስተያየት ሰጪዎች በመናገር ላይ ነው የሚገኙት። ያው እንግዲህ እንደሚታወቀው ጨፍጫፊው አብይ አህመድ የአማራ ሕዝብን ሲጨፈጭፍ ቀለምም፣ እድሜም፣ ፆታም፣ ሃይማኖትም አይለይም፣ ስራም አይለይም። ማንም ሆነ ማን የአማራ ሕዝብን በጅምላ መጨፍጨፍ፣ የተገኘውን ሁሉ መግደል እንግዲህ ዋናው አላማው ነው። ስለዚህ ይህንን መነሻ በማድረግ እንደዚህ አይነት ጠላትን በአንድነት መዋጋትና ማሸነፍ እንደሚገባ ከጎንደር ትልቅ ትምህርት ሊወሰድበት የሚገባው ጉዳይ ነው። ሌሎችም አደረጃጀቶች ይህንን መነሻ በማድረግ እንግዲህ ከወዲሁ አንድ ጠላታቸው ላይ ብቻ አተኩረው የጥምረት ወይም ደግሞ የጋራ የሆነ ኦፕሬሽኖችን መፈጸም እንደሚጀምሩም ይጠበቃል። እንደሚታወቀው እንግዲህ በአሁኑ ጊዜ ጠላት እጅግ በጣም የተሸበረበት በእግሩ በሁለት እግሩ መቆም የማይችልበት እና በተቻለ መጠን ፋኖዎች ላይ ያሉትን ክፍተቶች ብቻ በማየት እድሜውን እያራዘመ ያለ ጠላት መሆኑ ይታወቃል። ከዚህ ውስጥ ክፍተቶች ብሎ ከሚወስዳቸው ደግሞ አጋጣሚዎች ውስጥ አንዱ ምንድን ነው? የጥምረትና የጋራ አንድነት በፋኖ ላይ አለመኖሩ እንደ ጥሩ ምቾት ተደርጎ ወይ ደግሞ እንደ ጥንካሬ ተደርጎ ለአገዛዙ የሚወሰድ ነው። ስለዚህ ከዚህ በኋላ አገዛዙ በራሱ በሁለት እግሩ ቆሞ መዋጋት ስለማይችል፣ ወይ ደግሞ ራሱ መከላከል ስለማይችል ፋኖች ጋር ያሉትን ክፍተቶች በማረም እና አንድነትን በማጠናከር የአገዛዙን እድሜ በማሳጠር እንግዲህ የአማራ ሕዝብን ሰቆቃ መቀነስ ወይም ደግሞ ማስቆም የሚቻልበት አጋጣሚ ሊኖር እንደሚገባ ይታወቃል። በተለይ በደብረ ታቦር የተወሰደው እርምጃ ለዚህ ትልቅ ማሳያ ነው። በሌሎችም አካባቢዎች ሸዋ ላይም ጎንደር ላይም እንደዚሁም ደግሞ ጎጃምና ወሎ አካባቢ ያሉ አደረጃጀቶችም በጋራ የሚወስዱት መሰል እርምጃዎች በአገዛዙ ላይ ከፍተኛ ድንጋጤ እንደሚያመጣ ይጠበቃል። አገዛዙ እንግዲህ በስነ ልቦና የተሸበረ አገዛዝ ነው። እንደሚታወቀው በራሱ ሚዲያዎችም በተለያየ አጋጣሚዎችም በሚያስተላልፋቸው መልእክቶች እንደሚያስታውቀው የስነልቦና ችግር ያለበት ወይ ደግሞ ፍርሃት ላይ ያለ አገዛዝ መሆኑ ይታወቃል። ስለዚህ ዋናው የአንድነትና በጋራ ጥምረት እርምጃዎችን የመውሰድ ዋናው ጥቅሙ አገዛዙ ያለበትን የስነ ልቦና ችግር ወይ ደግሞ የበታችነት የስነ ልቦና መረበሽን እንግዲህ እንደሚያባብሰውና በስነልቦና ቀውስ መዋጋት ወደማይችልበት ደረጃ ሊያደርሰው እንደሚችል ይታመናል። ስለዚህ እነዚህን ትልልቅ ጥቅሞች ከግምት በማስገባት በጥናት ላይ የተመሰረቱ ቀጣይ የጥምረት እርምጃዎች ልክ እንደ ጎንደር ሁሉ በሌሎችም አካባቢዎች እንዲወሰዱ እንደሚገባ በርካታ ጥያቄዎችም በመምጣት ላይ ነው የሚገኙት ቶችን ችግሮችን ከማስፋት ይልቅ የእርስ በርስ ችግሮችን ከማባባስ ይልቅ በዋናነት ዋናው ጠላት ላይ አተኩሮ ኃይልን በሙሉ አቅምን በሙሉ ጊዜንም ጭምር ማለት ነው ወደ አንድ ጠላት ላይ ብቻ ማተኮር እንደሚገባ በጎንደር የተፈጸመው ትልቅ ኦፕሬሽን ማሳያ ተደርጎ ሊወሰድ ይገባል። ስለዚህ በዚህ ጉዳይ እንግዲህ በሁለቱም አደረጃጀቶች ያሉ የጎንደር አመራሮች በእርግጥ ሊመሰገኑ ይገባል። በቀጣይም እንግዲህ የምንጠብቀው በጎንደርም በሌሎችም አካባቢዎች ያሉ አመራሮች በመነጋገር ጠላት ላይ ብቻ የተኮረ የጥምረት እርምጃዎችን መውሰድ እንደሚገባቸው ነው ማለት ነው። ይሄ እንግዲህ ትልቅ መበረታታትን ፈጥሯል። በሌሎች አካባቢዎች በጎጃምም በጎንደርም እንግዲህ መነቃቃትን በመፍጠር በዛሬ ሁለት ራሱ ከፍተኛ ኪሳራ የደረሰበት በአቸፈር አካባቢም የአገዛዙ አመራሮች የተሸኙበትና ጥቃትን ያስተናግዱበት ኪሳራን ያስተናግዱበት ኦፕሬሽኖች በመድረግ ላይ ነው የሚገኙት። ይህንን ግለት በመጠበቅና ይህንን ግለት በማስቀጠል እንግዲህ በቀጣይ በተለይ የአንድነቱና በአንድ እዝ ሰንሰለት ትግሉን የመምራትና ጠላት ላይ ብቻ የማተኮር ጉዳይ ትኩረት ተሰጥቶት ወደ ድል አቅራቢያ ትግሉ የሚጠጋበትን መንገድ ማመቻቸት ትልቅ ትኩረት ሊሰጠው የሚገባ ጉዳይ መሆኑን ከ1888 ለማንሳት ያህል ነው የመጣ ነው። አብራችሁ ስለነበራችሁ እናመሰግናለን። 1888 የአማራ ድምፅ ሬዲዮ ነው። 1888 የአማራ ድምፅ ሬዲዮ በየዕለቱ በ17640 አጭር ሞገድ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት እስከ 3ት ሰዓት የሚሰራጭ የአማራ ሕዝብ የትግል ድምፅ ነው።